አንቺ ጭንብጥ ቂጦ እኮ አይቋጥርም። መቋጠር የለሽ እና እሷ ነው ማለት ነው። ሰው አይባልም እንዴ? ጠባይን ታውቃለች እንግዲህ። ምን አድርገው እየተባለ እንኳን ምን እና እንግዲያ አትበይ ሞኝቱ። እና እንግዲያ በምኗ መስሎች መስሎሽ ነው አረ ዋ በታሽ ነው፣ ምን በራስ ባን ነው፣ በቧንቧ እኮ ነው። ለቃቶቹ ነው የምታውቂው አመሌ ነው። እንዲያስ ሲደባለቅ አገር ምድሩ ኮራን ቸስማ አልሰማሽም እንዴ? በዋናው ነው በዋናው፣ እንዲያ እና ቢሆን እና ቢሆንስ፣ የጉትቻ ነው ምን ምን ይባል? የእራሷ እኮ ነው እንደፈለጋት ስታደርገው። ቢሆንስ አለ ባል ይሉኝታል። ዝም ብሎ ዝም ብሎ ፈርስ ነው እና

እንዴት እንዴ ምት ምንጆ ያ ወቅሻ መል ምን አመል እኮ እንድዜ ነው፣ የቤት ልዳር የለ አመል አመል ነው። ረሻጥሩም ይዛል እናያን እንግዲህ መጠንቀቅ ጥበይ እንዴን አመል አለችኝ። እንደው እንትን አልልም እንጂ ወይ እዛው በድም ጣልባው እንትን እያልኩ ስር ለስር ማለት ነው። ምን ልታመጭብኝ ነው ደግሞ ያ? ምን ደው?

መንደር ነው ተበለጡ ዘንድ ያለ ድርጅት ምን ጉዳይ ኑሮች ነው? ሷሪ እንትሽ ብዬሽ ኧረ አይ ወገኛ። ምን ጉዳይ ነው ደግሞ? ምን ጉዳይ ነው ደግሞ? እናቴ የተመስተ ተርፈያት ልጅ ነው እንጂ ምን ሆነች? እናት ያ ሰው ጃዷን ጠቅልሎ ጥሎ አሉ ምን አከላት አላት። አንተ ጀጓ ማን ነው ማን ነው? አንይ ሆነ ለአንተ ደግሞ በላቸው ነው እንጂ አጉል ፈሳ አልወድም፣ ድምጣ አልወድም እያለ አጉል ልማድ ብሎ ይዞት እናሱ ነው መቷት። አሁን የልሳም ነገረኛ ናት። አንተ ግን ምን ያ ሰው እንዲሁ እቤት እንኳ ሲያመልጠው ብሎ ድንግት ይላል ጭነት እንደ በዛበት ምን የሆነ ሰው እኮ ጥሩ ከሰው ገሏታል። ያልፍበትስ እንዴት? ማንድ ነው? ምን ምን ልማድ ነው? አንዴ የሚቆጣው ሰውና የሚያስደነግጠው ሰው አጦ ነው እንጂ ልማድ ነበር አንድ ሰው ያጃጃ እና ገና ጉብል እያለን ነው እን እን ታልክበት እን ዝም ብሎ አጓልቆ አጓል ሆነው የሚጥልና ሆነ ልጅ ምናምን አግኝቶ ቢመታ ቢማታስ እንዴት ሊሆን ሞትበና ጥፎ ጥሎ ነው ልጅ የምትል ሌላም ሰውስ ቢሆን ቢሞትበት ቢያልፍበት እንዴት ሊኮን ነው ብያ እንግዲህ ልምድ እንዴት ይባላል እንዴት ነው እንዲ አይነት ልምድ እንዲያነግር እኔ እኮ ተው ይሄ ነገር ጥሩ አይደለም ተው ይቅርብ ብዬ ነግሬው፣ ሲለምድ አብሮ ኑሮበት ነው። አፈሪ አብሏ ያኔስ ሊያረገ ኑሯል። ዙሮ ተርፋል ያሉ ለወጣ ነው። ለቤቱ ተሎ መለስ በይ፣ የሆነ ጉዳይ አለኝ። እኔማ አሁን ለወጣ ለወጣ ለቤቱ በይ በል

ጎን ነው አንተ እኔ ማሁን ብዬ ነው ጎን። እንደው እንደው ምን ምን ባረጋችሁ ነው የሚሻለው? ምሽት መንገድ ላይ ጠብቃ ስታሾብብ ስስቅብ። ደግሞ አሁን አንተ እንዴት እንጂ ደግሞ ምን ምን እኔ ምን በቃ ልምድ ነው እኔ ከቴም እንጂ እንደው እንዴት ያለው ሙያ ለም እንዲሁ አለን ሙያ ማለት እንዴ ምኑን ኔ እንደ ሲነግሩ ስማ የማይሆን ነገር ነው። ይዘው ምን አባት ያረጋል? ዋላ የጉድ ቀን ይመጣል። አንዱን ማጅራቱን ጥል ብለው እዛ ወይን ቤት ትገባለህ፣ ከዛ ደሞ ደም ተቃብተን ስትወጣ ደግሞ አንተ ነው ይደፋህ የማይሆን ነገር እንደው መሻሸ በፈልጊ አይልም እኮ በኋላ፣ የጉር ቀን መምጣቱ አይቀርም። ወዲያስ እንደት፣ አንተ ምን ሆነህ ነው ያሾፍኩብኝ? ለአንተ ብዬ ነው። የጉር ቀን ይመጣል። አንድ ቀን ምን ሆኗል? ልምድ ነው። በኋላ የኔን ስም ተጠነሻላችሁ እያንዳንዳችሁ ጊዜ ምን ደርሰው እኮ እነሱ ያደርጋሉ በኋላ እኔን እንትን ይላሉ ሌላ ውስጥ ይከታሉ የኔ ብቻ ከብቶ የተነጥለው እየተደበደቡና ባደኩበት መንገድ እንዲህ እንዲህ እንዲህ እንትን ልባል ወይ ይታናስ አንተ ኧረ እንዲሁም ምን አቀበጠጠኝ ብለን አንተ እንዲሁም እንድን ለመሆን ፈልጌ ነው ኧረ ምን አደረግኩ ደግሞ ዛሬ ምን አደረግኩ ከብቶችን አንተ ከሰው ነ ከብት ነጥለህ የኔን ከብት እንደዛ ሸኮን አርጋ ክፈ ቀንዳቸውን ሰባብሬላቸው፣ ምን ደሞ ፈልገው ደሞ ከፈለክማ ሰትረህ አጠበቃቸው። ምን እንዴ፣ ሰትረህ እና የኔ አዝመራ ዳይ ተወልዳኝ ምን ምን ደርሰውብህ? እንዴት የኔ አዝመራ፣ የኔ አዝመራም እኮ ነው። አንድ አመት ሙሉ ለፍቼበታለሁ። እንዴት የአንተ ከብቶች ሲሆን ነው እንደዚህ የሚሰማ? አንተ እንኳን ያልበሉትን ቢበሉትስ፣ መጥተህ በስነ ስርዓት ጠይቀህ በሽማግሌ ካሳህን ትካሳለህ እንጂ አንተማ ጉልበተኛ በተኛው ነው። ከብቶቹ ሰው ሁሉ ዞሮ የሚፈልገውን ነው እኔ የምፈልገውን አርግያለሁ። ነው የነው መልስህ? የነው የሚያዋጣ ነገር ማለት ነው። አንተ ጉልበተኛ ሆነ እኔ ከውቶ እየደበደብካቸው ማለት ነው። እኔ ጉልበተኛ አላልኩም። አሁን ደግሞ ዛሬ እንዴት እንዴት ነው የሚያናገረ? እንዴት እስብናገር እንዴት እስብናገር አንተ እና ልመታይ ነው እንዴ? ለምን አልመታ? አቦላ ያለው እንጂ ለምን ለ ለ አንተ ምታኝ። አንተ ማን ዘማተ ምታኝ፣ ምታኝ

ወይኔ፣ ወይኔ እስከእናንተም ታቡዙ። ለነገሩ ሽመልን ብታነሳ ኖሮ እንትያይ ነበር። ወይኔ ብሼው ዛሬ። አዎ፣ ለነገሩ አብሮ በላቸው አይደል። ያለ ታየኛለህ። እርስ በርስሽን ሁለትሽን አጫርስሻለሁ። አዎ እንጂ ካንተ ጋርማ ማንም ዱላ ይናሳ። ታየኛለህ። ወንድ ወንድ ነኝ ይበልሃል፣ ይለይልሃል። እስኪ ዛሬ እኔም ማን እንደሆንኩ ራሴን አሳያል። ምን አላወቅኝም ወይ? ቢሸው ጓዛ ቆይ፣ ዳኛቸው ዛሬ ሰራላል። እኔ ቢሸው ማን እንደሆንኩ አላወቅኝ። የኔ አዝመራ ተበልቶ፣ ቆይ ዛሬ ይለይላል።

ምን ተጎዳ ክብት አድ ኦሮኪ ክበዲት ላም እያልኩ ክበዲት ላም ንጠጭቀጥቅጦ ማትጨነግፍባለች እንግዲህ፣ እሱ በማውጮው ያውጣኝ እንጂ እኔ ምን አረጋሉ። ስለፋከር እናንተ እኮ ቸኩለብኝ ነው እንጂ እንትን አሁን የእሱም እንደው እንትኑ ማሳውም ተበልቶበት ተሆናየህ ይነጠብበት ነበር። አንተም ደግሞ እንደዚህ ተሰበረብኝ፣ ከብትም ተመቶብኛል የምትል ተሆነ አቀራርበን ምን ብለን ካሳ እንዲክስ እናደረግ ነበር። ከዚህ በኋላ ነው ወይ ተሱ ጋር ካሳቸኩለ ከዚህ በኋላ ስኔስ እንግዲህ አንዴ ሆኗል። ንቄ ተዋለሁ ማይረባትነገር እናቀናቀሱ ጋር ነገር እናቀናቅ ማለት ነው። አረ ሲጀመር መጀመሪያም እንትን ነው ደረጃ ያን ዝቅ አድርጌ ከትናንትና ጉብል ጋር መቅጠሜ እኔም እንትን ብያለሁ። አሁን ግን ተዚህ በኋላ አጠገቢ እንዲደርስ ም ግን አልፈልግም።

አሸብር አሁን፣ ማ ደህና ነው እኮ ደህና አታየውም? እንትን እያለ ይኸውልህ፣ አሁንማ ደህና ኧረ፣ ደግሞ እሺ፣ ኧረ በለው ብዬሽ ደግሞ ምን ደህና ምን አለ እ ምን አንተ ምን አለ፣ በአንድ ሰሞን ስንት ሰው አደረስ